ሰላም ጤና ይስጥልን። ትናንትና በለቀኩት ቪዲዮ ላይ የተለያዩ ጥያቄዎች ኮመንት ሴክሽን ላይ ቻለው። ሲኤንጂ የሚጠቀሙ ተሽከርካሪዎች እሳት ይፈጥራሉ፣ ይፈነዳሉ የሚባለው ነገር ላይ ትንሽ ማብራሪያ ለመስጠት ነው። ቤቱን ፎሎ አድርጉ። ይሄንን እንግዲህ በቀላሉ ለመረዳት ከፔትሮል ወይ ደግሞ ከጋዞሊን ኢንጂን ጋር ኮምፔር እያደረግን እናያለን። መጀመሪያ ላይ የምናየው ፍላሜብል ሬንጃቸውን ወይ ደግሞ የመቀጣጠል አቅማቸውን ነው። የቤንዚልን ፍላሜብል ሬንጅ ወይ ደግሞ የመቀጣጠል አቅሙን ስናዩ ከ1.4% እስከ 5.7% ነው። ይህ ማለት እንግዲህ ለምሳሌ በዚህ ተሽከርካሪዎች ውስጥ የተለያዩ ጋዞች ይኖራሉ። ከነዚህ ጋዞች ውስጥ እንግዲህ የቤንዚን ኮንሰንትሬሽን ከ1.4% እስከ 5.7 ፐርሰንት ካለ በቀላሉ ኢግናይት መሆን ይችላል፣ ወይ ደግሞ ስፓርክ ብናደርግ እሳት ሊፈጠር ይችላል ማለት ነው። ስለዚህ ቤንዚን በእንደዚህ አይነት ሁኔታ እሳት ይፈጥራል። ወደ ሲኤንጂ ደግሞ ብንሄድ በዚህ በምታዩት ኤሪያ ውስጥ እሳት ለመፈጠር ከ5% እስከ 15% ናቹራል ጋዝ እዚህ ውስጥ መኖር መቻል ይኖርበታል ማለት ነው። ስለዚህ ከናቹራል ጋዝ እና ከቤንዚን በቀላሉ ሊቀጣጠል የሚችለው ማን ነው? ቤንዚን ነው ማለት ነው። ቤንዚን ከ1.4 እስከ 5.7 ፐርሰንት እዚህ ተሸካሪዎች ሲኖር በቀላሉ ኢግናይት መሆን ይችላል ማለት ነው። ናቹራል ጋዝ ግን ከ5 ፐርሰንት እስከ 15 ፐርሰንት መኖር አለበት። ከዛ በላይም ከሆነ ከአትሞስፌሪክ ኤርጋ ይቀላቀልና ይጠፋል ከዛ በታችም ደግሞ ከሆነ በቀላሉ እሳት መነሳት አይችልም ማለት። ስለዚህ የመቀጣጠል አቅሙ ስናይ ቤንዚን የበለጠ ነው ማለት። ስለዚህ ለአደጋ የሚያጋለጠው ከሲኤንጂ ይበልጥ ቤንዚን ነው ማለት ነው። ሁለተኛ ላይ ደግሞ በሙቀት እሳቱ ደግሞ ይነሳ ቢባል የቤንዚን እስከ 600 ዲግሪ ፋራናይት ወይ ደግሞ እስከ 315 ዲግሪ ሴንቲግሬድ ቴምፕሬቸር ላይ በቀላሉ እሳት መነሳት ይችላል ማለት ነው። ለምሳሌ እዚህ አካባቢ ወይ ደግሞ የሆነ የሞቀ ፕሌት እስከዛ ቴምፕሬቸር የሙቀት ፕሌት ቢኖር እስከ 600 ዲግሪ ፋራናይት ወይ ደግሞ እስከ 315 ዲግሪ ሴንቲግሬድ የሙቀት ፕሌት ወይ ደግሞ የሆነ ቴምፕሬቸር ቴምፕሬቸር ቢኖር በቀላሉ እሳት መነሳት ይችላል። በአንጻሩ ናቹራል ጋዝ ደግሞ እስከ 1200 ዲግሪ ፋራናይት ወይ ደግሞ እስከ 650 ዲግሪ ሴንቲግሬድ መድረስ አለበት። ስለዚህ በጣም ከፍተኛ ሙቀት ይፈልጋል ማለት ነው እሳት ለመፈጠር በሙቀት አማካኝነት ከቤንዚን የበለጠ ማለት ነው። ስለዚህ ቤንዚንና ናቹራል ጋዝን የመቀጣጠል አቅማቸውን ስናይ ቤንዚን በቀላሉ መቀጣጠል ይችላል። አትሞስፌሪክ ኤር ላይ ትንሽ ቤንዚን ካለ በቀላሉ እሳት ይፈጥራል። በተቃራኒ ደግሞ ናቹራል ጋዝ ደግሞ ብዙ ፐርሰንት መሆን መቻል ይኖርበታል። አለበለዚያ ደግሞ ከአየር ስለሚቀል በቀላሉ ከአየር ጋር ተቀላቅሎ መጥፋት ወይ ደግሞ ዲስፐርስ ሊሆን ይችላል ማለት ነው። በሙቀት አማካኝነትም ደግሞ ስናይ ቤንዚን በቀላሉ ወይ ደግሞ በአነስተኛ ቴምፕሬቸር እሳት ሊፈጥር ይችላል። ናቹራል ጋዝ ደግሞ ከፍተኛ ቴምፕሬቸር ይፈልጋል ማለት ነው እሳት ለመፍጠር እጥፉ ማለት ነው። አሁን ቤንዚን 315 ዲግሪ ሴንቲግሬድ ብለናል። ናቹራል ጋዝ ደግሞ 650 ዲግሪ ሴንቲግሬድ ይፈልጋል። ቤንዚን ከሚነሳበት እጥፍ ቴምፕሬቸር ይፈልጋል ማለት ነው። ስለዚህ እሳት የመፈጠር አቅሙ በቤንዚን እና በናቹራል ጋዝ መካከል ስናይ የናቹራል ጋዝ ሞር ሴፍ ነው ማለት ነው። ከቤንዚን የተሻለ ማለት ነው። ስለዚህ እስካሁን ድረስ የተለያዩ አደጋዎች ደርሷል በቤንዚን ተሽከርካሪዎች ላይ አብዛኛውን ግን እሳት የተፈጠረበት የለም። ይሄም ሲሊንደራቸው በጣም ጠንካራ ነው፣ አቃመጡም ሴፍ የሆነ ኤሪያ ላይ ከተቀመጠ እሳት የመፈጠር አቅሙ እጅግ እጅግ በጣም አነስተኛ ነው ማለት ነው። እንደዚህ አይነት መረጃዎችን ለማግኘት የኔ ቻናል ፎሎ አርጉ። ሀሳብ አስተያየት፣ ጥያቄ ስለሆነ ኮመንት ሴክሽን ላይ አስቀምጡልኝ። ይሄንን መረጃ ለጓደኞቻችሁ፣ ለመላው አሽከርካሪዎች ሼር አርጉላቸው። ይመቻችሁ።